በአማራ ክልል የተከሰተው የሰላም እጦት ለተለያዩ ወንጀሎች መበራከት ምክንያት ሆኗል። ዘረፋን ጨምሮ ባልተለመደ ሁኔታ የሰው መግደል ወንጀል፣ እገታ ተበራክቷል። እነዚህንና መሰል ወቅቱ ያስፋፋቸውን የወንጀል ድርጊቶች ለመከላከል የባህር ዳር ከተማ አስተዳደር የስድስተኛ ዋና ፖሊስ ጣቢያ የተለያዩ ተግባራትን እያከናወነ ይገኛል። በዛሬው ፕሮግራማችን የጣቢያውን የወንጀል መከላከል ሥራና አደረጃጀት ወደ እናንተ እናደርሳለን። አብራችሁን ቆዩ። ያለ ህብረተሰቡ ተሳትፎ የወንጀል መከላከል ስራ ስኬታማ አይሆንም። ድር ቢያብር አንበሳ ያስር እንዲሉ የሁሉም አካላት ትብብር ለላቀ ውጤታማነት ወሳኝ ነው። የስድስተኛ ዋና ፖሊስ ጣቢያም ሴቶችና ወጣቶችን ጨምሮ ከሁሉም የህብረተሰብ ክፍል ጋር ተቀናጅቶ መስራት በመቻሉ ወንጀል የመከላከል ስራውን ውጤታማ አድርጎለታል። የነበረውን የጸጥታ ችግር እንደገና ወደ ነበረበት ለመመለስ በርካታ ስራዎችን ሰርተናል። ምንድን ነው ህዝብን የማዋየት ስራ የፖሊስ ስራ ያለ ህብረተሰቡ ተሳትፎ ምንም ውጤት ላይ ሊደርስ ስለማይችል የተሳካ የጸጥታ ስራ ለመስራት ህብረተሰቡ ጋር እጅና ጓንቱነን መስራት ስላለብን ህብረተሰቡን በነቂስ በቀበሌ ደረጃም በጎጥ ደረጃም የመወያየትና የመነጋገር ስራዎችን ሰርተናል። የመተማመን ስራ ሰርተናል። ከዚህ ውጭ በሆነ መንገድ ከሃይማኖት አባቶችም ጋር በተመሳሳይ ከጸጥታው ጋር የመምከርና የመወያየት የመግባባት ስራ ሰርተናል። ስለዚህ እንደ ጥቅል እንደ አጠቃላይ ሁሉንም በሚባል ደረጃ ወጣቱንም፣ ሴቱንም፣ የሃይማኖት አባቱንም አጠቃላይ ሁሉንም የማህበረሰብ ክፍል በሚባል ደረጃ የማወያየት ስራና የመግባባት ስራ ሰርተናል። ከዚህ ጋር በተያያዘ ከህብረተሰቡ ጋር በመግባባት ወደ ምንድን ነው የገባ ነው የብሎክ አደረጃጀት መሰረት በማድረግ አካባቢው ህብረተሰቡ አካባቢውን ተደራጅቶ እንዲጠብቅ የማድረግ በየብሎኩ የማደራጀት ለእያንዳንዱ ብሎክ ኃላፊነት በመስጠት ያንን ብሎክ ለአንድ ሰው ወይም ለሁለት ሰው ለኃላፊነት ትሰጣለህ። ያንን ብሎክ ህብረተሰቡ በራሱ ጊዜ ማኔጅ እያደረገ እየመራ ያንን አካባቢውን ብሎኩን በኃላፊነት እንዲጠብቅ የማድረግ ስራ ሰርተናል። አሁን ካለ ወቅታዊ ጉዳይ ጋር በማያያዝ አጠቃላይ በቀበሌ ያለን ማህበረሰብ ሰብስበን በመወያየትና ና የሚፈጸሙ ስርቆቶችን ለመከላከል ከህዝቡ ጋር የህዝብ ግንኙነት የውይይት ስራ አካሂደናል። ከተግባባን በኋላ የሮንድ የማታ ጥበቃ አደረጃጀት ሰርተናል። በየብሎኩ በየብሎኩ ካረግን በኋላ ከብሎኩ ደግሞ ከሰኞ እስከ ሰኞ ድረስ አደራጅተናል። ሮንድ በመስራት ህዝቡ በጣም አንጻራዊ ሰላም አግኝቶ በጣም ተግባብቶ ደስተኛውኑ እየሰራ ያለበት አካሄድ ነው ያለ። ወንጀል ፈጻሚ ወንጀላቸውን ለመፈጸም ምቹ ሁኔታና ጊዜ ይፈልጋሉ። ይህንን ከግምት ውስጥ ያስገባ የወንጀል መከላከል ስራና አደረጃጀት መፍጠር በመቻሉ ወንጀልን መቀነስ ተችሏል። መጀመሪያ ስራችን ስጋት ቀጠና ለይተን ስጋት ቀጠና እናስጠብቃለን፣ እንጠብቃለን። ሀንግ የሚደረግባቸውን ቦታ እና ሰዓት እንለያለን፣ ለይተናል። እዛ ሰዓት ላይ ኦፊሰሮች ሰዓታቸውን ጠብቀው ሰላም ማስከበር እና ሚኒሻ አባሎቻችን አሉ። ከእነሱ ጋር ፕሮግራም አድርገን ተቀናጅተን በዛ እነዛ ስርቆት በሚፈጽሙበት ቦታ ላይ እነሱ የሚንቀሳቀሱበትን ሰዓት ጠብቀን እንሄዳለን። ከዚያ አኳያ አሁን የነበረው ያ ነገር በኛ ቀጠና ላይ አይከሰትም። በተናጠልና በተደራጀ መልኩ ሊፈጸሙ የሚችሉ ወንጀሎችን ለመከላከል ሚኒሻና ሰላም አስከባሪን በማደራጀት ህዝቡን ግንባር ቀደም የጸጥታው ባለቤት በማድረግ ውጤታማ ስራ ተሰርቷል። መጀመሪያው ህዝባችን ነው። ወደ ስራው ስንገባ በቃ እነዚህ አካላትን ህዝቡ ጋር ተነጋግረናል። በቃ በፍጹም እኛ በእንደዚህ አይነት መልኩ እናንተ እንትን ካላችሁ ተቀናጅተን እናንተ ጋር እንሰራለን፣ ባሉት መሰረት ለምሳሌ ሰላም አስከባሪ አለ፣ ሚኒሻ አለ፣ እኛ አለን ከንመደብናቸው መደብ ናቸው እና ህግልና መንግስት ትጥቅ ጋር ተቀናጅተን በጋራ ነው የምንሰራው። በዚህ እንደኛ እንደ ስድስተኛ ዋና ፖሊስ ጣቢያ ክፍተት የለብንም። የተጠናቀረ ጥሩ ስራ ነው የሰራው። ከዚህ ቀደም ወንጀል ሊፈጸምባቸው የነበሩና የስጋት ቀጠናዎችን በመለየት በተሽከርካሪ የታገዘ ፓትሮል የቀንና የምሽት ጥበቃ እየተከናወነ በመሆኑ ወንጀሎችን በመቀነስ የአካባቢው ማህበረሰብ ሰላምና ደህንነት ማስጠበቅ ተችሏል። ከሌት ጥበቃ ባሻገር ይህ ተሽከርካሪ ፓትሮል እናደርጋለን። ይህ ተሽከርካሪ ፓትሮል እናደርጋለን። ይህ ተሽከርካሪ ፓትሮል ብቻ አይደለም፣ በግ ፓትሮል እናደርጋለን በተለይ በተመረጡና በእኛ ጣቢያ ቀጠና የወንጀል ስጋት ናቸው ተብሎ በሚጠሩት ቦታዎች አካባቢ የተደራጀ የፓትሮል የሌትም፣ የቀንም፣ የእግረኛም የተሽከርካሪም ፓትሮል እናደርጋለን። ለምሳሌ ህዳሴ የሚባለው ቀጠና አካባቢ ከጣቢያችን ወጣ ያለ ከመሆኑ ጋር ተያይዞ እዚ አካባቢ ወጠን በተደጋጋሚ የተሽከርካሪ ፓትሮል በእግር እየተንቀሳቀስን ፓትሮል የማድረግ ስራዎችን እንሰራለን። ቦታው የኢንዱስትሪ ሰፈር ነው። ያን የኢንዱስትሪ ሰፈር አካባቢ አሁን አሁን የተለያዩ እንደ ባህር ዳር ከተማ የተለያዩ ወንጀል ድርጅቶች በተለይም ከእገታ ጋር ተያይዞ የተለያዩ ወንጀል ድርጊቶች ስለሚፈጸሙ በእኛ ቀጠና እንደዚህ አይነት የእገታ ወንጀል እንዳይፈጸም፣ የስርቆት ወንጀል እንዳይፈጸም፣ የሀንግ ወንጀል እንዳይፈጸም በተለይ ወጣ ያለውን የህዳሴውን የሚባለውን ቀበሌ ኢንዱስትሪ መንደር የሚባለውን አካባቢ በትኩረት ሰጠን እየሰራን ያለን ይሄ ኢንዱስትሪ ሰፈር የሚባለው አካባቢ የኢንዱስትሪ መንደር በመሆኑ ኢንዱስትሪ መንደሮች የተለያየ የግል ጥበቃ አላቸው፣ የግል ጥበቃ አላቸው። ስለዚህ እነዚህን የግል ጥበቃዎች አንዱን የኢንዱስትሪ ቤት ከአንደኛው የኢንዱስትሪ ቤት አንደኛውን የኢንዱስትሪ ሰፈር ከአንደኛው የኢንዱስትሪ ሰፈር ጋር ጥበቃዎችን እርስ በርሳቸው የማስተሳሰርና የሆነ ነገር ቢፈጠር በጋራ ያን ችግር በጋራ እንዲወጡ የማስተሳሰርና ቡድን የመፍጠር ስራ ሰርተናል። ስለዚህ ይሄ በመደረጉ ምክንያት እዛ አካባቢ የሚፈጸሙ ወንጀሎችን በጋራ ሌባ በሚመጣበት ሰዓት በጋራ ወጣው ያንን ችግር የመመከት ሌባ በመጣ ሰዓት ያንን ችግር ወጣው በጋራ ችግሩን የመመለስ የመመከት ሁኔታዎች እየተሰሩ ያሉበት ሁኔታ አለ። ስለዚህ እንደኛ እንደ ስድስተኛ ዋና ፖሊስ ጣቢያ በተለይ ከእገታ ጋር በተያያዘ እኛ ቀጠና ላይ የተፈጸመ የእገታ ወንጀል የለም። ይሄ ደግሞ የእገታ ወንጀል ያልተፈጸመ ያልተፈጸመበት ምክንያት ምንድነው? በባህርዳር ከተማ አስተዳደር ቀበሌ 16 በተለምዶ ጉዶ ባህር ተብሎ የሚጠራው አካባቢ ከዚህ ቀደም ድብደባ፣ ስርቆት፣ ዝርፊያ ይፈጸምበት የነበረ ቦታ ነው። ፖሊስ ማህበረሰቡን በማሳተፍ የአካባቢውን ወጣቶች በማህበር በማደራጀት ጭምር በሰራው ስራ አካባቢውን ሰላማዊ ማድረግ ተችሏል። ጉዶ ባህር ይባላል ይሄ አካባቢ ከከተማችን መውጫና መግቢያ ላይ ነው የሚገኝ። ትንሽ እዚህ ጫቃማ ነገሮች አሉት ተራራማ ነገሮች አሉት። እዚህ ጋ ደግሞ እንደምታዩት ክረምት ይሞላል ይሄ ባህር። እና ከፍተኛ የወንጀል መፈጸሚያ ቦታ ይሄ ነው። ያው እንደሚታወቀው ሰው ተገሎ ከከተማ እዚህ ነው የሚጣል እና አሁን በምንሰራው ስራ ከቅዳችን አንዱ ይህን አድርገን ሽታው ራሱ አያሳልፍም የነበረ እና እንግዲህ ከዚህ ከዚህ መነሻ ይዘ እስከ መጨረሻ ውስተድ ሀያ ወጣት ራሱ ብትመድብ ይህን ቦታ አይሰራም ግን ስድስት ልጆች ተደራጅተው ነው አሁን ይህን ቦታ አጽድተው በቋሚነት እየሰሩ፣ አሁን ሽታም የለ፣ ወንጀልም አይፈጸምም። ሰሞኑን እዚህ ጋር አንድ ሞባይል ከሌላ ቦታ ሰርቀው ወንጀል ፈጽመው የሚሮጡትን አስቁመው ድረሱ ብለው ደውለውልን ደርሰን ያን ወንጀል ተከላክለዋል። እና አሁን ላይ እዚህ እንደምታየ ቦታው አስቸጋሪ ነው እና እነዚህ ወጣቶች እንደዚህ ሌሎችም ወጣቶች ተደራጅተው አካባቢያቸውን ቢጠብቁ በጣም መልካም ነገር። እነዚህ በጣም ጠንካራ ልጆች ናቸው። አቃጥለው የአጥንት የሚሸተውን ቆሻሻውን ምንም የሚከፈላቸው ነገር የለም። አካባቢያችን እንጠብቃለን፣ እናጸዳለን በሚል የተነሳሱ በጎ አድራጊ ወጣቶች ናቸው። አሁን እንደምታዩ እንግዲህ ወደ ባህርን ታውቁታላችሁ። ስታልፍ ውስጥ አገር ሙሽ ተዋ ያሳልፍም የቆሻሻ መጣያ ነው። አሁን ግን በምታዩት መልኩ ከዛ እስከዚህ ድረስ ምንም ሽታም የለውም። ላይም ሁሉ አቃጥለውታል። እንዲያደርገው በጣም ጥሩ ስራ የተሰራበት ቦታ ቢሆን፣ ይሄ ከዚህ አካባቢ የሚሰርቁ ባጃጆች ምናምን ይመጣሉ። እነሱን ሪፖርት እናደርጋለን፣ ለጸጥታ ይሉ ለኢንስፔክተርም እነግረዋለን። እንደዚህ እንደዚህ አለ። ከዚህ በፊት የሚያሳዝነው ባጃጅም አለ። በሊስትም ጽፈን ያዝናቸዋሉ። እንዳይደገማቸው እዚህ አካባቢ እንዳትመጡም ያልናቸዋል። ቀዩ አይጠቀ በምንም እንትን አይባልም ነበር አይጠበቅም ነበር። ማንም ሌባ እዚህ ጋር ይሰርቃል፣ ወደዚህ ይገባል ምናምን የነበረ አሁን ግን ከዚህ ጫፍ አንስተን እስከዛ በዛኛውም አሉ ሁለት ልጆች ሁሉንም እየተቆጣጠርና እያጸዳና ያለ። ጨለማን ተገን በማድረግ የተለያዩ ወንጀሎች ይፈጸማሉ። ይህንን ታሳቢ ያደረገ የሌሊት ጥበቃ በተደራጀ መልኩ እየተከናወነ ይገኛል። ቀጠናችን የቤት ሰብሮ ስርቆት በሌሊት ላይ የሚታይበት ሁኔታ የነበረበት ሁኔታ ነው የነበረው። ምሽት አካባቢ ላይ በተለይ ከአንድ ሰዓት ከ12 ሰዓት ተኩል ጀምሮ እስከ ምሽቱ ሁለት ሰዓት ድረስ በባጃጅ ላይ እየፈጸሙ የነበሩ ሀንግ እና ቅሜዎች እነዚህ አይነት ወንጀሎች የነበረበት አካባቢ ነው የነበረው። ነገር ግን ይህ አደረጃጀት አሁን ወጠን ስራ ከጀመርንበት ጊዜ ጀምሮ የቆመበት ሁኔታ ነው ያለው። በብሎክ እና በቀጠና አደራጅተን የራስ የራሱን ብሎክ ኮብሎችን እነዚህ ድርጅት ያሉትን ተቋማትን ማታ ላይ የጥበቃ ስራ ያከናውናሉ። እነዚህ አንዳንድ ስርቆ ይፈጽማሉ ተብሎ የሚሰጉ ቦታዎችን ማታ በመንቀሳቀስ በአብዩ ሰው የተደራጀው ይንቀሳቀሳል። ጸጉረ ልውጥ ሰው ካዩ ከየት ነው የመጣው የመጠየቅና የመፈተሽ ስራ ይሰራሉ። በተቀናጀ መልኩ ያው ማታ የሮንድ እንቅስቃሴ ስራ ባያችሁት መልኩ ያከናውናል። የፖሊስ የአደረጃጀትና የሕዝብ ግንኙነት ስራ ውጤታማ መሆኑን ተከትሎ የአካባቢው ማህበረሰብ የጸጥታ አካሉን በሁለንተናዊ መልኩ እየደገፈና ባለቤት ሆኖ እየሰራ ይገኛል። አደረጃጀቱ ይሰራለን አደረጃጀቱ ከተሰራ በኋላ እኛ ለጥበቃው እንወጣለን። እኛውም በአሁኑ ሰዓት የተለያዩ የወንጀል ድርጊቶች እየተፈጸሙ ከኑሮ ውድነቱ ጋር የተባባስንበት ሁኔታ ስላለ ከዚህ በኋላ ግጭት ይብቀን በማለት ወደ ሰላሙ ጎዳና በመምጣት የራሱ አደረጃጀቱ እንዲሰራለት አድርጎ አደረጃጀቱን ሰርተናል። በፕሮግራሙ መሰረት እየወጣ ጥበቃውን እያካሄደ ያለበት ሁኔታ ነው ያለው። ስለዚህ የህብረተሰባችን እገዛ ከፍተኛ ነው። ማህበረሰቡ ሳፖርት ያደርገናል፣ ያግዘናል፣ አብሮ በመውጣት ያግዛል። ስብሰባ ስንጠራው ይወጣል፣ ስናደረጃጀው አብሮ ይሰራል። አሁን ማህበረሰቡ ለኛ ያለው ቦታ ትልቅ ቦታ ነው። ትልቅ አሜሪት አለው በኛ ላይ መጀመሪያ ተወያይተን የአንዳንዱ ብሎክ እና የቀጠናውን ሰው አወያይተን በመግባባት የየትኛው አካባቢ ላይ ምን አይነት ጥበቃ ማድረግ አለብን በሚል ተዋይ ተንካል በኋላ አሁን በጣም ህዝቡ ተመችቶታል። ሮንዱ በመኖሩ ሰላሙ ተረጋግጧል። ዛሬ ተረኛ ሲጠብቅ ያድራል፣ እስከ ሳምንት ያርፋል። ሌላውም እያለ ተራውን እየጠበቀ በጣም ደስ በሚል ሁኔታ ነው ጥበቃውን እያከናወኑ ያሉ። አሁን ያው ለእንትን ካልሆነ በስተቀር እኛ አሁን ሌላ ተደራሽ ስራ አለብን። እና መጠን እንደዚህ እኛን አይጠብቁ። አሁን እየተሰራ ያለ ስራ ራሳቸውን ችለው የራሳቸው ቡድን መሪ ያላቸው በዛ መነሳሳት ራሳቸው ይጠብቃሉ። እኛ የዞርን ቼክ እናደርጋቸዋለን። በመጽሐፍ ቅዱስና በቅዱስ ቁርአን ስለ ሰላም አብዝቶ የመሰበኩ ሚስጥር ሰላም ከምንተነፍሰው አየር ባልተናነሰ ለሰው ልጆች አስፈላጊ በመሆኑ ነው። ሰላም ከሌለ ደስታችንን ብቻ ሳይሆን ሐዘናችንን በወጉ ማዘን አንችልም። የሰላም እጦት በምድር ላይ ያሉ ሁሉንም ፍጡራን ይጎዳል። ስለሆነም ስለ ሰላም ሁሉም አካል ሊሰራና ሊረባረብ ይገባል። የሰላም ጉዳይ ለማንም የሚተው አይደለም። ሰላም ከተጠበቀ የሚጠበቅ ማህበረሰቡ ነው። የአካባቢያችን ሰላም ከጠበቅን ምንጠበቅ እኛ ነን ሚል አስተሳሰብ መኖር መቻል አለበት። ነገም ዛሬም ማለት ነው። እንደኛ ቀጠና ብቻ ሳይሆን አጠቃላይ እንደ ባሕር ዳር ከተማ አስተዳደር ይህ አስተሳሰብ መያዝ መቻል አለበት። የሰላም ጉዳይ ያመጣ ይህም ሄደ ለማንም ይተው አይደለም። እኛ አካባቢያችን ስንጠብቅ አካባቢያችን ይጠበቃል። እኛ አካባቢያችን ስንጠብቅ ከወንጀል ነጻ እንሆናለን፣ ከወንጀል ነጻ እንወጣለን ሚል አስተሳሰብ ማህበረሰቡ መያዝ መቻል አለበት። ከዚህ ከወቅታዊ ችግሩ ጋር በተያያዘ አንዳንዱ የማህበረሰብ ክፍል የጸጥታውን ሁኔታ የሌላ አካል አስመስሎ የማየት ሁኔታዎች አሉ የማየት ሁኔታዎች አሉ። ይሄ ትክክል አይደለም ትክክል አይደለም። የጸጥታ ጉዳይ ለማንም የምተወው አይደለም፣ ለመንግስት ብለህ ወይም ለሆነ አካል ብለህ የምትወው አይደለም። እኛ አካባቢያችን ስንጠብቅ፣ ሰላማችን ስንጠብቅ ምንከበረውና ምንጠበቀው ምን ተጠበቀው እኛ ነን የሚል አስተሳሰብ ህብረተሰቡ መያዛል።